ሀያ ሰላሳን እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ ነው አደለ? እኛ ደስ ብሎን እንግዲህ ከእናንተ ጋር ጥሩ ጊዜ እያሳለፍን ነው የምንገኘው። አሁን ስንት ነው ልንል ነው። ስንት ነው እንግዲህ የወጣ ወጣቶች ስራ እንዲጀምሩ ራሳቸውን እንዲችሉ የሚያበረታታ መንገዱን የሚያሳይ ፕሮግራማችን ነው። ኤደን ዋቅቶሌ ዛሬ ደግሞ ወጣ የውሻ እርባታ እንዴት ነው ያዋጣል ወይ ብላ ልጠይቅልን ነው። እስቲ ከሷ እንሰማለን። ስንት ነው ሰላም እንዴት ናችሁ? ሀያ ሰላሳዎች እያያች ያላችሁት በገቢ ራሳችሁን የምታሳድጉበትን እና ምን ልስራ እያላችሁ ሀሳብ ለገባችሁ ደግሞ መፍትሄን የምታገኙበትን ስንት ነው ዝግጅታችን ነው። የዛሬውን የቢዝነስ ሀሳብ በጣም ነው የምትወዱት። ከእናንተ የሚጠበቀው ከእኛ ጋር መቆየት ብቻ ነው። አብረን ሰላም አለን አለን አለን። እንታወቅ እስቲ ሚኪ ይባላለሁ። እዚህ ኢትዮጵያ ውስጥ የተለያዩ ውሾችን ብሪድ በማድረግ እና ደግሞ ከተለያየ ቦታም እያመጣው በመሸጥ እና በማሰልጠን የምታወቅ ሰው ነው። ምን ያክል አመት ሰራክ በዚህ ስራ? ከስምንት አመት በላይ ሆነኛል። ስምንት አመት እና ከዛ በላይ ግን፣ ከዛ በፊት ገና ከልጅነቴ የአበሻ ውሾች መንገድ ላይ የሚገኙ እያመጣው ቤት ውስጥ ለማሳደግ እና ለመንከባከብ ሞክር ነበር እና በተደጋጋሚ ይሞቱብኛል ምናምን አርሌጅ ላይ ከዛ በኋላ ግን በአንድ ውሻ ምክንያት ነው ጀምሬ፣ የተለያዩ ውሾች ያሉኝ አሁን እንደውም እዚህ ግቢ ውስጥ ያሉት እነዚህ ናቸው። ግቢው በቂ ስላልሆነ እንጂ ሌላም ቦታ የተለያዩ ውሾች አሉኝ። የውሾቹ ዋጋ አሁን እዚህ እኛ የምንሸጥበት ዋጋ በጣም ርካሽ በሚባል ዋጋ ነው። ምክንያቱም ከውጭ ሲገቡ በጣም በከፍተኛ ብር፣ ዶላር ተከፍለው ነው የሚገቡት። በአንዱ ውሻ እስከ 300 ሺህ ብር ድረስ ማለት ነው። ግን ደግሞ ይህን ቢዝነስ እንዲገባበት የምመክረውና የምፈልገው ሰው ቢኖር ለውሻ ፍቅር ያለው ሰው ነው። ማርኬት ውስጥ ለመግባት የትኞቹ ውሾች ናቸው በደንብ ዘራቸው፣ የትኛው ነው በደንብ የሚራባ ወይ ደግሞ ሲሸጡም ጥሩ ፕራይስ አውጥተው ገበያ ላይ መቅረብ የሚችሉት የትኞቹ ውሾች ናቸው? በጀርመን ሼፐርድ ነው። በጀርመን ሼፐርድ ምክንያቱም ጀርመን ሼፐርድ ስማርት ዶጎች ናቸው ስማርት ናቸው። የባለቤታቸውን ባህሪ የመረዳት እና ቶሎ ትሬን የመደረግ ባህሪ ስላላቸው አይከብደውም። በእንደዛ ለመጀመር በሳይቤሪያን እስኪ ግን እጀምራለሁ ካለ ኤክስፔሪየንስ ያስፈልገዋል። ምክንያቱም በጣም ኢነርጂ ያላቸው ውሾች ስለሆኑ መቆጣጠር አይችልም። ግን በጀርመን ሼፐርድ ከሆነ ብዙ አይከብድም። ከዛ በኋላ ከፍ እያለ መምጣት ይችላል። በስንት ውሻ ነው ጀመርከው አንተ? በአንድ ነው አንድ ውሻ። ከዛስ እንዴት አረባኸው? አንዱ ውሻ ነበረችኝ። ከዛ በኋላ ጊዜዋ በሚደርስ የሚደርስ ሰዓት ላይ ለብሪዲንግ ወስጃት ብሪድ እንድትደረግ አደረግኩኝ። ከዛ ግን ሌላ ሁለተኛው ውሻ ደግሞ ገዝተሃል አይደል? ሁለተኛው ውሻ ለመቀየር በስንት ብር ተገዛ? እሱ ውሻ ሰባት ሺህ ብር ነበር የገዛዋት የዛሬ አራት ዓመት አካባቢ። ጀርመን ሼፐርድ ነበረች እሷ ሞተችብኝ። ጀርመን ሼፐርድ ሞተችብኝ። ጀርመን ሼፐርዷ ሞተችብኝ። ፓርቮ በሽታ ነበረ። አሁን ግን በዚህ ሰዓት ፓርቮ አይሞትብኝም። ምክንያቱም ቢታመሙ እንኳን እኔ የተሻለ ዶክተር ያለበት ቦታ ስለማቅ በኤክስፒሪየንስ ማለት ነው። እዛ ታክመው ግሉኮስ ተሰጥቷቸው ይድናሉ። ነው አንተ አሁን ስትሸጥ ማርኬቱ ላይ ስታቀርብ የደረሳቸው ሰዎች ምን ያክል ውሻውን ፕሮቴክት እያደረጉት ነው፣ የሚገባውን እንክብካቤ እየሰጡት ነው የሚለውን በምዶ ቼክ የምታደርገው? ይህስ ደግሞ እዚህ ሀገራችን ላይ የሚጠብቃቸው ሰው አለ ወይ? በመጀመሪያ ደረጃ ሰው ያን ያህል ብራ ወጥቶ ሲገዛ አብሶ አበሻ ዝም ብሎ አይወስንም፣ ፍቅር ሲኖርበት ነው ሁለተኛው ደግሞ በወረት በምናምን የሚገዙ ሰዎች እንደነገርኩሽ እኛው ጋር መልሰው ይደውሉልና እንገዛቸዋለን፣ እኛ ራሳችን ይመለሳል። ምክንያቱም ሊከሰር ነው፣ አብሮ ነው ያወጣውን። ለዛ ካልፈለገ ለወረት ከሆነ የገዛው ወይ በስሜታ የሆነ ከሆነ የገዛው እኛ መልሰን እንገዛቸዋለን። ለዛ የተሸጡትን ውሾች ደግሞ እየሄድኩ ቼክ አደርጋለሁ። አሁን የኒኪታ ልጆች ከዚህ በፊት የተሸጡትን እየሄድኩ ራሱ ቲክቶክ ላይ ቪዲዮ በ በአጠቃላይ እንግዲህ ቢዝነሱ መጀመር የሚፈልጉ ሰዎች የውሻ ስራን መጀመር ለሚፈልጉ ሰዎች አንተ በራስህ መሰጀስ ታደርጋለህ። እነዚህ ነገሮች አስባችሁበት ጀምሩ፣ ከፋይናንስ ከገንዘብ አንጻር፣ ከሳይኮሎጂካል ሊሆን ይችላል ቦታችሁን እንደዚህ ማስተካከል አለባችሁ። ለምሳሌ አንተ በራስ ቤት ነው እያረክ ያለው፣ ሌሎች ደግሞ ምን ምን ነገሮች ማስተካከለው መጀመር አለባቸው ትላለ? በመጀመሪያ ደረጃ ከቤተሰብ ጋር አሁን የቤተሰብ ግቢ ላይ የሚሰሩ ከሆነ ከቤተሰብ ጋር ተናግረው ጥሩ ሪሌሽንሺፕ ሊኖራቸው ይገባል። ቤተሰብም ሰፖርት ሊያረጋቸው ይገባል። ምክንያቱም ባለቤቱ በማይኖር ሰዓት ላይ ሊጸዳዱና ስለሚችሉ ከቤተሰብ ጋር መጀመሪያ ተነጋግሮ መጀመር እላለው። ሁለተኛ ደረጃ ደግሞ ጎረቤት ነው። ጥሩ ጎረቤት ያለበት ቤት መሆን መቻል አለበት። ምክንያቱም ጎረቤት ሊረብሹ ይችላሉ። እኛ ኤክስፔሪያንስ አይኖረን መጀመሪያ ስንጀምር ጎረቤት ሊረበሽ ይችላል። እሱን እንትን ማለት ነው። በሶስተኛ ጊዜ ደግሞ ፓፒዎች ልክ በአንድ ወራቸው ሲንግል ፓርቮ መውሰድ አለባቸው ከዛ በ21 ቀኑ ሁለተኛውን ሲንግል ፓርቮ ማለት ሜዲኬሽን ነው። አዎ የፓርቮ ክትባት መውሰድ አለባቸው። ከዛ ደግሞ ድጋሚ በሀያ አንደኛው ቀን ከዛ ድጋሚ በሀያ አንደኛው ቀን መውሰድ አለባቸው። ያን ክትባት ካልወሰዱ እንደሚሞቱባቸው ታሞ ማወቅ መቻል አለባቸው። ከማርኬት አንጻር ቢዝነስ ኮምፒቲሽን ነው፣ ውድድር ነው። የተሻለ ነገር ይዘህ ስትቀርብ ነው የተሻለ ማርኬት የሚገኘው ገበያ የሚገኘው። ከማርኬት አንጻር ምን ይዘጋጁ፣ እንዴት ነው ደግሞ በደንብ ክላይንቶች ማግኘት የሚቻለው የሚለውን አንተ አስረዳም ዘደ እኔ ማርኬቲንግን የተማርኩት ዩኒቲ። በመጀመሪያም ደረጃ የቢዝነስ ቤተሰብ በማገዝ የተሻለ ኤክስፒሪየንስ ነበረኝ ሽያጭ ላይ ነው የውሻ ፍቅርም ስላለኝ እሱን አንድ ላይ በማገናኘት ነው እየሰራ ያለሁት። ግን ደግሞ ሌሎች ሰዎች በዚህ ስራ ላይ በሚገቡ ሰዓት ላይ ጥሩ ግንኙነት እንዲኖራቸው ነው። ከማን ጋር? ከኛ ጋር ከኛ ብሪደሮች ጋር ማለት ነው። በዚሁም ልክ ደግሞ ጥሩ ያልሆኑ ብሪደሮች አሉ። እነሱ ለይቶ ማለት የሚያቀርቡ ሰዎች ናቸው፣ ውሻ የሚያራቡ እንደኛ ማለት ኦኬ። እሺ እርስ በርስ ጥሩ ግንኙነት ማለት ነው። እርስ በርስ ጥሩ ግንኙነት፣ ጥሩ ግሩፕ ካለ አሁን ለምሳሌ አንቺ ከኔ ጋር ጀርመን ሼፐርድ ወስደሽ ሴት ብታሳድጊ እሷ ስትወልድልሽ እኔ ራሴ እሸጥልሻለሁ። አንቺ ኤክስፒሪየንስ እስኪኖርሽ እስከምታዳብሪ ድረስ እንዳይቆዩ ማድረግ እንችላለን። ግን ማርኬቱን አንቺ በራስሽ ዋጋ ዝም ብለሽ አሁን እኔ ከምሸጠው ሬንጅ በታች ወይ በላይ አርገሽን የምትሸጪና ለካ ይሁንም ብለሽ ማርኬት ማጣራት ማትሽ ከሆነ ዋጋው ትክክለኛ ዋጋ ማውጣት ማትሽ ሰው ከሆነሽ ለአንቺም ሪስክ የሚሆነው። ምክንያቱም እኛ ብዙ ኮኔክሽን አለ። ግን አዳዲስ የሚመጡ ሰዎች እዚህ ስራ ላይ ገብተው ቢሰሩ በጣም ደስ ይለናል። እጅግ በጣም አድርጌ ነው ማመሰግን ሚኪ። እኔም ስለመጣችሁ ከልብ አመሰግናለሁ። እንቀጥላለን እንኳን ደህና ወደ ሱቃችን ለቀሽ፣ እንኳን ደህና ቆየሽ። ማን ነው ያልሽንት? እኔ ሜሮን እባላለሁ። ግሩመር ስንል ሞር ውበታቸውን መጠበቅ ላይ ነው፣ ግን የውሻም እንሸጣለን። ስለዚህ ለግሩሚንግ አገልግሎት የምንጠቀማቸውን እቃዎቻችንን እቃዎቻችንን ላስጎብኝሽ ደስ ይለኛል። እዩ ይባላል፣ እሱም የግሩሚንግ ባለሙያ ነው። አሁን አንድ የምትሰራው ውሻ አለች፣ እሱንም ሂደቱን አብረን እናያለን። የምትሰራው ውሻ አለች። መንካት ይቻላል? ይቻላል። ማን ነው ሳይታጠሙ በፊት ይቻላል። ምክንያት እሷ አክቹሊ የቤታችን ውሻ ናት እና ንጹህ ናቸው ናቸው አብረን እናያለን። የሄድን እናያታለን። ከዚህኛው ልጨምርልሽ፣ ይሄኛው ቱ ስፔስታቸው ነው። እነዚህ ደግሞ ያው ብረሽን ብዙ አይነት አለ። ይህን በመጠቀም መንቦርሽላቸው ማለት ነው። እንደዚህ ጣት ውስጥ ይገባል። ለምሳሌ ይሄ ሞረድ አስራ አምስት አስራ አምስት ሺህ አሁን እዚህ ጋ የምታያቸው እነዚህ ጸጉር ማስተካከያዎች እዚህ ጋ የው የውሻ ምልክት አለበት። ሁሉንም የምታያቸው እንዳለ የውሻ ምልክት አለባቸው። ይህን ግን እነዚህ መቀሶቹን እንደዚህ በሴት ነው እንትን የምንላቸው። በሴት ማለት እራሱ አይቻልም ሙሉ ማለት ነው ከሰላሳ ሺህ እስከ መቶ ሺህ ምናምን አገኛ ግን እውነት እንደዚህ በሳይዝም ሲል አሁን ለምሳሌ ሰላሳ ሺህ ነው ይኸኛው ትልቅ መቀስ ነውና በጣም ለትልቁ ውሻ ነው የሚሆነው። ይኸኛው እኔ አምሳ ሺህ ነው የገባው። ሌላ ደግሞ ንጽህናቸውን መጠበቅ ነው እናንተ ፎከስ የምታረጉት። እና የሚያስፈልግ ነገር አለ ሻምፖ፣ ኮንዲሽነር ያስፈልጋል። ያው ሰርቪሱ ከ300 ብር ጀምሯል። ከ ብር አይደለም አቬሬጅ ልንገርሽ ከ300 ብር ጀምሮ እስከ 11 ሺህ ብር አለ። ጥፍር ሲቆረጥ ከ500 ብር ጀምሮ እስከ 800 ብር አለ። ሀያ ሰላሳዎች እንግዲህ ዛሬ እያየን ያለ ነው። በስንት ነው ዝግጅታችን የውሻ ቢዝነስን እንዴት ይጀምራል የሚለውን ነው። እስከ መጨረሻው ድረስ ከእኛ ጋር ቆዩ እ መሰረት ውሻ ቴኬር እያደረግን ቢዝነሱን ደግሞ በስንት ብር እንደምትጀምሩት በደንብ እናሳያችኋለን። አብረን እንቆይ። እዚህ ጋር ውሾቻችንን የምናጥብበት ባዝ የሚወስዱበት ቦታ ነው። ውሾች መጀመሪያ መሰራት ከመጀመራቸው በፊት አፋቸው ላይ የምናስራቸው እንዳይናከሱ ማለት ነው ስለማያውቁን እና እነዚህ ሻምፖቸው ናቸው። ይሄኛው ኮንዲሽነር ነው። እዛ ጋር ያለው ደግሞ ለድመት የምንጠቀመው ሻምፖ ነው ማለት ነው። ድመትም አለ። ድመት እናጥባለን። ድመት ራሷን ታጸዳለች ነበር የሚባለው። እንደዚህ ተጀመረ ሁን እነዚህ ገበያ ላይ ማለቱን ከሁለት ሺ ብር ጀምሮ ሻምፖ ከሁለት ሺ ብር ጀምሮ ማግኘት ይችላሉ። ኮንዲሽነር ከሶስት ሺ ብር ጀምሮ ማግኘት ይችላሉ። እችኛዋስ ደግሞ አፉ እንደዚህ ጆሯቸው፣ ይሄ በጭንቅላታቸው መሀል ላይ ነው የሚሆነው። ያው ይሄንን መስሉን ገበያ ላይ ማግኘት ይችላሉ። ይሄ ሳይዝ ነው፣ እሱ ሳይዝ ሲክስ ነው፣ አራት ነው፣ ሁለት ነው። አይን ከሺ ስምንት ጀምሮ። እና ያልነገርኩሽም ነገር አለ። እና የላሳየሽ የተለያዩ ማበጠሪያዎች ያስፈልጉናል ጸጉራቸው ይረግፋል አይደለ? ጸጉራቸው እንዲሁም እነዚህ አይረግፉ። ፑድሎች የሚታወቁት ጸጉራቸው ባለመርገፉ ነው። አንድም አለ ኤክስፔንሲቭ የሚያደርጋቸው ይሄኛው ነው። አለርጂ ላለባቸው ሰዎች ይሆናል። ለምሳሌ የአበሻ ደንቶሾች ሌሎች ብሪዶች ምናምን ጸጉራቸው እየረገፈ በጣም ያስቸግራቸዋል። አላርጂ ያለባቸው ሰዎች የጸጉር አላርጂ ያለባቸው ሰዎች በጣም ይቸገሩ ይቸገራሉ እንደዚህ አይነት ጉዳይ ላይ ማለት ነው። ግን ቢዝነሱን ለመጀመር የትኞቹ የውሻ ዝርያዎች ናቸው በጣም አሪፍ የሚባሉት? እኛ እዚህ ጋር ያለን ቶይፖርሎች ናቸው። ቶይፖርሎች በጣም አነስተኛ አለ ሳይዝ ዋይዝ አነስተኛ ስለሆኑ እኛ ፕሪፈር የምናደረገው ትናንሾቹ፣ ለሌላ ሰዎች አለ ሪኮመንድ የምናደረገው ትላልቁ ሾች ነው ቁሾች ያለ በደንብ መውለድ ስለሚችሉ፣ እነዚህ ግን አራት አንዱ አርግሳ አራት ብትወልድ ነው። ከምን ጋር ይዳቀላሉ እነዚህ ቶይ ፑድሎች? ቶይ ፑድል ከቶይ ፑድል ጋር ቢሆን በጣም ተመራጭ፣ ከራሱ ጋር ነው መሆንም ያለበት ከራሱ ጋር ነው። በጣም ቆንጅዮች ናቸው። እንደዚህ እንደ ሙሽራ ነው የሚሽቀረቀሩት። ስለዚህ በደንብ ፕራይሲ ናቸው ማለት ነው አይደለ? ለመግዛትም ቢዝነሱን ለመጀመርም በጣም ከውጭ ለማስገባት ስንት ብር ይፈልጋሉ እነዚ? እነዚህ ውሾች እኛ እንትኖቹ ልጆቹ የሚሸጣቸው ማለት ግን፣ እናትና አባታቸውን እናስመጣለን። ኦልሞስት እነሱ ሲመጡ ከ1 ሺህ እስከ 3 ሺህ ዶላር ባለው ኮስት ያደርጋሉ ማለት ነው። እነሱ ብሪድ አድርገን ነው እነዚህን የምናገኘው። ኦልሞስት ከ30 እስከ 300 ባለው ይሸጣል። እኛ ይሄኛውን እንትን ስንጀምረው ይሄኛውን ስልጠና ስንጀምረው መጀመሪያ የስድስት ወር ስልጠና ነበር የወሰድነው። ስድስት ወር ሰልጥናቸዋል፣ ስድስት ወር ሰልጥነናል ማለት ነው። ስለዚህ ቢዝነሱን መጀመር የሚፈልጉ ሰዎች የውሻ ስራ ውሻ ላራብቶ መሸጥ ብቻ አይደለም ይሄኛውንም ያካትታል። ስለዚህ ይሄኛውን ቴክ ኬር ማድረጉ እንደዚህ፣ ንጽህናቸው መጠበቅ፣ ውበታቸው መጠበቅ ግሩሚንግ ነው የተባለው። እሱን ስራ ለመጀመር ስንት ብር ይፈልጋል? ይሄኛል ስልጠናውንና እንትን ከተባለ ይሄ መንቀሳቀሻ እና አንዳንድ ነገሮች ከተባለ ከመቶያሹ ከመቶ እስከ መቶያሹ ባለው ቢጀምሩ ባይነኝ እኔ እንደ እኔ ማለት ነው ሪኮሜንድ የማደርገው ምክንያቱም አለ ዋና እንትን የሚለው ዋና ኮስት የሚያደርገው የስልጠናው እንትን ስልጠናው ከሰላሳ ሺህ እስከ ዘጠና ሺህ ባለው እንትን የስልጠናው ዋጋ ማለት ነው እና አሁን አልጨረስ ነው። ሀያ ሰላሳዎች እንግዲህ የዚህ ሳምንት ስንት ነው ዝግጅታችን ፔትሾፕ ወይም ደግሞ የውሻ ቢዝነስ የሚባለውን በደንብ ወደ እናንተ ስናደርስ ቆይተናል። እንደምታዩት በጣም ፍቅርን የሚጠይቅ ለእንስሶች መውደድን የሚጠይቅ የቢዝነስ አይነት ነው፣ ኢንጆይ የምታደርጉት የምትወዱት አይነት ስራ ነው። እንግዲህ በቀጣይ ደግሞ በሌሎች የስራ ሀሳቦች በአዳዲስ ቢዝነሶች የምንገናኝ ነው የሚሆነው እስከዚያው ግን ደህና ሁኑ።